ፍቅ ፍቅ ፍቅ የሚል ነገር አለ ምንድን ነው ምንም የለም ወራኝ ይሰማናል ጋይስ ከጆሮዬ ነው ይሰማል የሆነ ፍቅ ፍቅ ፍቅ ፍቅ የሚል ነገር ይሰማናል እንትን ነው ሙከይፍ ነው እንዴ አ ጣሪያው ነው እሺ ታዲያ

ዘግቸዋለሁ እ ፑል ቤት ነበረ የሚሰራው ማለት ነው። ትንሽ ጮክ በይ ማሬ። ድክም ያለ ነው ድምፅሽ። ናይስድ ሳለ ስለልች እስ እንዳሰማ ይሰማል። አሁን ይሰማል። ፑል ቤት ነበረ የሚሰራው። ፑል ቤት እየሰራው እሱ እና ወራለን ኖርማል የዛኩል ቤት እንደዚሁ ኖርማል መሳቅ መጫወት እንጂ እኔ ሌላ ነገር አላስብም። እንደዛ እያለን እያለን አመታት አስቆጠርን። ፍቅር ሳይዘኝ ምን ሳይዘኝ ማለት ነው። ከዛን እንደዛ የቆየን እሱ ለካ ይወደኛል። ያኔ ምን አላውቅም። እና ደሞ ያወራኛል እንደ እህት እንደ ወንድ ነው የምናወራው። እንደዛ ያወራን እንደሚወደኝ ነገረኝ፣ እንደሚያፈቅረኝ ነገረኝ። ከዛ እንደዛ እያለ እያወራን መጨረሻ ላይ ቀጠልን፣ ፍቅራችንን ማለት ነው። በመጀመሪያ እኔ ያልወደድኩት፣ ከዛም በኋላ ወደድኩት ቀጠልኩኝ። ከዛ ወድቼው ሁለት አመት ቆየን በፍቅር ይሰማላ፣ ይሰማል። ሁለት አመት በፍቅር ቆየን። ሁለት አመት ቆይተን በመሀል ተጣላ እዛው አረብ ሀገር ሳልመጣ እዛ ሆኜ ማለት ነው። በመሃል ተጣላንና እሱ ሌላ አፈቀረ። ከዛን ሰው ነገረኝ እንደዚህ እንደዚህ ነው ሲሉኝ በቃ ተውኩት። እኔ ከዛን ከወራት ጀም በኋላ ደግሞ ተመልሶ መጣና ይቅርታ ድርግ ይገኛልና ተቀበልኩት። ከዛን በኋላ ወደድኩት። ከዛን ቀረብኩት። በቃ እኔም ወራት ከታረቀም በኋላ ትቼው ወደ አረብ ሀገር መጣሁ። በማላ ምሉልኝ ብዙ ነገር ብሉኝና ምን በቃ የእናቴን ቀን ይስጠኝ እናቱ ሞታለች፣ በእናቱና ማለልኝ። እኔም ስለምወደው አመንኩት። አመንኩትና ተንያርኩኝ ቆየው ከዛን እዚህ መጥቼ ስድስት ወር እንደቆየው አገባ ሰማው፣ አገባ ሰማው። ጠየኩት እንዲህ ነው ስለው፣ አይደለም አለኝ፣ ካደኝ። አሁንም ስጠይቀው አይደለም አለኝ። ከዛም ጓደኞቹን ጠየኩኝ። እኔ ጓደኞቹን ጠየኩኝ። ጓደኞቹን ስጠይቅ፣ ከአንድ ሁለት ሰው ስጠይቅ አይደለም፣ አላገባም አለን ግል ከዛ አንድ ጓደኛ አለው ደግሞ

ነገር፣ ታምሜ የሚያሳክመኝ ከጎን የሚቆም ተቸግር የሚደርስልኝ ነበረ ማለት ነው። በዛ በዛ እያለ ነው ፍቅር የሚያዘኝ ማለት ነው። ሴት ልጅ መልካም ነገር ስታይ ነው ፍቅር የሚይዛት አይደለ? እኔ እንደዛ መልካምነቱን ሳይ ነው ፍቅር የያዘኝ ማለት ነው። እዛን እንደዛ እያለን ሁለት አመት ጨርሼ ወደ ኢትዮጵያ የገባሁ ጨርሼ፣ አመቴን አገኘሁት። ቆይ እስቲ ጋሮ ለማታ ከዛ ኮሚሽን አለው አገኘሁት ገብቼ፣ እንዴት እንደዚህ ታደርጋለህ አልኩት፣ አለቀስኩኝ። በነገራችን ላይ ታምም ያለው በሱ ምክንያት ነገር ነገሩኝ፣ ያለው ሰው ሀገር ላይ ሆኜ ማለት ነው። ግን ያልፋል፣ የማያልፍ ነገር የለም ተውኩት፣ በቃ እስከ ነገራችንም በቃ ንርስ ተረኩት ሄድኩኝ። ኢትዮጵያ የገባው ሁለት ወር ቆየውና ሁለት ወር ስቆይ አገኘሁት። አገኘሁት ለምን እንደዚህ ያደረከው መምናለ እስላም አለቀሰ። ይቅርታ አድርጊልኝ፣ እግዚአብሔር እኔ ወድሻለሁ፣ አፈቅርሻለሁ። እግዚአብሔር ወይ ደስታ አላገኘው፣ ወይ ካንቺ ጋር ደስተኛ ሆኝ ያልኖርኩ፣ ወይ ካለውበት ህይወት ደስተኛ አልሆንኩም። እኔ ጤኝ አንዴ አግብቻለሁ አለኝ። እሺ፣ የራስን ህይወት ኑር ብዬ እኔም ሌላ ሰው አፍቅሬ መጣውልሽ። ድጋሚ ወደ ዱባይ ድጋሚ ሌላ ወንድ አመኚ እዚህኛው የመጀመሪያውን ፑል ቤት ስትሰሪ ያው ሁሉ ጫወት ሲመጣ እንደተዋወቃችሁ ነገርሽ ነው። ሌላ ከቲክቶክ ከፌስቡክ ከመንገድ ከታክሲ ኬት? አይ አይደለም እዛው ነው አቋለ እዛው እኛ ሀገር ነው እኮ። የት ሰፈር ላይ ጎረቤት ነው የት ነው የተዋወቀው? ሰፈር ላይ ሰፈር ላይ ሳይሆን በጓደኛው እኮ። እንዴት በጓደኛው እንደተዋወቃችሁ አስረጅና። ትውውቅ እኮ ነው የሚጀመረው ኦኬ ጓደኛው የማንጃ ፈቃድ ነው የሚያስተምረው። ልጁ ማለት ጓደኛው አስተማሪ ነው። ከዛም በሱ ምክንያት ከዛኛው ጋር እንቀራረባለን። ከዛ ከዚህኛው ጋር እየተቀራረብን መጣ። እየተቀራረብን ስንመጣ በቃላ እኔ ባሎ ዱም ባላፈቅሩም ህይወትሽን ለማስተካከል እና ህይወትሽን ለመኖር

ትናንትና የሆነ ውድ ብራንድ ቤት ስትገባ ምን አልኳት የመሰላችሁ? እዚህ ቤት የሚሸጡት እቃ ጥሩ አይደለም እና ምን አልኳት ሳይ አንድ መጫወቻ መቶ አያምር የሚያምር ቤት ማክስ ማክስ

አማርኛ አውሪያት እየተማረች ነው። አማርኛ ነው በደንብ ስትችል አውራት አለው። እና ትናንትና ነፍሷን አጣ ነበር፣ ሞል ውስጥ እየጨፈረች ተደስታ። እነዚህን ግራ ቁንባዎቿን ሰብስባ ያንገት ጆሮ ጌጥ፣ ብራስሌት፣ ጨሌ፣ ፒንክ ምናምን ምናምን ከማክስ ማክስ፣ በአስር ብር በአምስት ብር ምናምን ለገንከም ውሰጂ የፈለግሽውን አልኳት። እዛው ውድ ቤት አንድ እቃ ይገዛው ማክስ ወሰቼ ብዙ ነገር ገዛውላት ለካኳት፣ እና ፈነደቀች። በቃ መረጭ ፈለግሽው ናንሽ ያልኳት፣ ሪሊ ማሚ ያለች። ሌላ ጊዜ አንድ ክላሪስ የሚባል ሾፕ ገብታ አንድ የቃቃ ጋሪ የቃቃ ሱፐር ማርኬት የምንገዛበት ጋር የለም፣ የቃቃ መቶ ሀያ አምስት ብር ነው። ክላሪስ የሚባል ሾፕ ከዛ አንስታ ማሚ ከናይ ሀቭ ዚስ ትለኛለች፣ አያዋለው መቶ ሀያ አምስት ብር አምር ምን ማይሹ ደግሞ ከለሩ ብሉ ነው ብሉ የቦይ ነው አይደል አምር ምናምን ብዬ ላላው ባትና ይዣት ወጣሁ ማክሶስ እንጂ አስደሰትኳት እሺ ወደ ታካክን ኡፍ ሶሪ በጣም ሪፍሬሽ አደረግን ትንሽ ያቆምነው ሁለተኛው ጋር ነው ሁለተኛውን ጓደኛው ምን ውስጥ ነበር የሚሰራው? በእናትሽ፣ የመጀመሪያው አልቀሱ አባብለሹ ምዕራፍ ተዘጋ። ከዛ ሁለተኛው ጓደኛው የት ነበር የሚሰራው? ቀጥ መንጃ ፍቃድ መንጃ ፍቃድ አስተማሪ ነው ጓደኛው። እና አንቺ ምን ልታርጊ ሄደሽ ነው? መንጃ ፍቃድ ትምህርት ቤት ዘይቱን ቤት ነሽ ያኛው ትምህርት ቤት ሳይሆን ሄድኩት፣ ቡል ቤት ይመጣ ነው ይጫወት ነበር ጓደኛዬ። ኦኬ ኦኬ፣ እኔ ጋር ይመጣ የሚያኛው ያኛው ይመጣ እሺ እና ደግሞ የሚያስተምሩትም እኛ ሰፈር ነው። እንዲህ ከአረብ ሀገርም ገብተሽ ፑል ቤት መስራት ጀመርሽ? አሁን አልሰራውም። ኧረ ዱባይ ነው ያለሁት አሁን ላይ ዱባይ ነው አይደለም። ከዚኛው ጋር የተለያያችሁት፣ አልቅሶ ያባበልሽ ምዕራፉ የተዘጋው እኮ ከአረብ ሀገር ገብተሽ ነው አይደለም? ለምን እላይሽ ላይ እንዳገባብሽ ጠይቀሽው ምናምን አልቅሶ ይቅርታ ጠይቆሽ በዚያ በፊት ነው። ጓደኛው ፑል ቤት እኔ ቤት እንደገመተው ይጫወታል አረብ ሀገር ከመሄድሽ በፊት

ፍርፍር አዞልኝ ነው ከምግብ ቤት ባልየው፣ ምን ልብላ? ሄደች ሴትዮ። እሺ ከሄደች ቀጥይ፣ ማሪ ታሪኩ ልቀጥል? እሺ ከዛ ኖርማሊ እንደዚህ እኔ እንዲህ ነው የማወራው፣ እንዲህ ነው የማወራው ሽናቶሽ ያኔ ቀስ ብዬ ነው የማወራው። ለዚህ ችኩር ምናምን አይደለም። አይ ችኩር ሳይሆን በቃ። ከዛ ተዋወቅን። እንዴት? በጓደኛው መንጃ ፈቃደኛ ሰፈር ነው የሚያስተምሩት አልኩሽ አይደለ እንሄዳለን። አዎ፣ ገና አረብ ሀገር ከመሄድሽ በፊት ገና ከዚህኛው ጋር ፍቅር ሳትጀምሪት ተዘበፊትዘንተው። ከዛ አሁን ከአረብ ሀገር ከመጣሽ በኋላ እንደ አዲስ እንዴት እንደጀመራችሁ በምን ምክንያት ማንቀድ ምጠይቀ እንዴት ጀመራችሁ የሚለውን አይ፣ እሱ ነው እሱ ጠይቀኝ። እንዴት ፍሪ መሆንሽን በምን አወቀ? ቦይፍሬንድ እንደሌለሽ አላወቀም። ልጅ አለ። የት አግኝቶሽ? መንገድ ላይ ስታልፊ አግኝቶሽ በመኪና መኪናኛ ስፍራ አስተምሮ ሲሄድ ወደ ቤቱ፣ ወደ ትምህርት ቤት እየሄደ መንገድ ላይ እኔ ልሸኛቸው አለ ብዙ ሶስት ነን አራት ሆነን ልሸኛቸው አለ። ከዛን አንቺ ልጅ የትን የጠፋሽው በጣም ቆይተሻል ምናምን አለኝ። ኧረ አለሁኝ አልጠፋሁም ምናምን አኮትና ከዛ አረ ብዙ ሰው ጠይቄ የለችም አለኝ። እና ጓደኛ ይሄን ጠይቄው ነበረ የለችም የት እንደሄደች አላውቅም ምናምን አለኝ። እንጂ ፈልጌሽ ነበረ አለ። ለምንድን ነው የፈለከኝ? ምናምን ብዬ መዛወራን ስልክሽን ስጭኝና እናወራለን አለኝ። ስልኬን ሰጠሁት። ስልኬን የሰጠሁት ምክንያት ወንድሜ መንጃ ፈቃድ ላስተምረው ላውጣለት ለእሱ ላናገርለት ነው እንጂ እሱን ልተዋወቀው እና ከእሱ ጋር ሆናለሁ ብዬ አይደለም እ ገባኝ። እሺ አአ ከዛን ለመንጃ ፍቃድ ለወንድሜ ጠየቅኩት እኔ። ከዛን እኛ ጋር የዚህ መንጃ ፍቃድ እኛ ጋር የለም አለኝ። እሺ አልኩት። በቃ ከዛን ማውራት ጀመረን ማለት ነው። ኦኬ። ስለዚህ እሱ መንጃ ፍቃድ ትምህርት ቤት አስተማሪ ነው። አስተማሪ ነው። እሱ አስተማሪ ነው። ለወንድምሽ መንጣፍቃ ቃል ልታናግር ቁጥርሽን ሰጠሽው። ከዛ በወንድምሽ መጽሐፍ ጉዳይ አወራችሁ ና በዛ ወደ ራሳችሁ ጉዳይ ዞራችሁ ጠየቀኝ። እሺም አላኩትም ቶሎ ማለት ነው። የቆየትም ቢያንስ ከወር ሆኖ ነው። በቃ ተጨጋጭቆ ምናምን ሲል እሺ በቃ እኔ ጓደኛ የለኝም ግን እኔ ወደ አረብ ሀገር ሄዳለሁ እና እዚህ ልመቀመጥም አልኩት። ስለመጀመሪያው ነገርሽዋ? አዎ ነው። እንዴ አዎ፣ ግድ ነው? አይ አንዳንድ ሴቶች ሳይናገሩ ስለሚገቡ ሪሌሽንሺፕ ውስጥ የመጀመሪያው፣ በፍቅር ዓመታት። ቆይ ግድ አብቶብሽ አረብ ሀገር ሄደሽ ነው? እሺ፣ ላይ ነገርሽ፣ እሱ ግድ ነው ማ? አይ ለማንኛውም፣ ማንኛውም ሰው ፍቅር ይዘሽ ትይዝ ታፈቅራለሽ። በዚህ ሰዓት አፍቅረሽ ተለያይተሽ ሌላ ህይወት ህይወት አይቆምም፣ ይቀጥላል። ስለዚህ ህይወታችን ስለሚቀጥል እኔ ባልነግረው እንኳን እሱ መስማቱ አይቀርም። እኔ ነገርኩት ነገርኩት እዛን ነገርኩት። እኔ መጣውኝ። እኔ በቃ ለሄድስ ወር ከምናምን የቆየ ነው። እኔ ታውቀን ብዙ አልቆየ ነው

አይ፣ ታሪኩ ሲጀምር የሆነ የሚመስጥ አይደለም። የሌለችው አሁን ልክ ሲጀምር እየመሰጠ ደስ ደስ ደስ ያለ ልትሰመው ራሱ እየገፋኋት ቁልቁል፣ ዳገቱ እኔ እየገፋኋት እንዲወጣ። ከዛን መጣሁ ወደ አረብ ሀገር አሁንስ። ከዛን ወደ አረባ ሀገር መጣው መጥቼ ብዙ አልቆየም። ወደ አራት ወር አምስት ወር ስራ ገባሁኝ፣ ጀመርኩኝ። ከዛ መጥቼ ሌላ ሴት አፈቀረ ያፈቀራት ጓደኛዬና አስጠላን። ማሪ አነጋገርሽም አይስብም። ታሪኩም የፈጠራ ነው የሚመስለው። አንቺም ተጨንቀሻል። ብርሃንን አይደለም ብርሃንን ሌላ ይግባ ቁጭ እየተሻሻለ ከመጣ እስኪ ከተሻለ ብለን በተስፋ በጣም በትዕግስት ጠበቅን። አንዱ እንዲህ አለ፣ አለቀሰ፣ አገባ

ድምፅሽማ አይሰማም ሁለት ታገሰን፣ እንደ ዛሬ ታገሰን ታሪክ ሰምተናል። ግን የተፈጠረ ታሪክ ነው። እኔ የተኖረ ታሪክ እና የተፈጠረ ታሪክ በደንብ አድርጊ ያውቃል። የፈጠረ ታሪክ ሲሆን ያስታውቃል። ስሜቱን እራሱ እየገለጹት ነው። ቦታውን ሲያስታውሱ የነበሩበትን ቦታ እያመማቸው ሲቃ እየተናነቃቸው ነው የሚያወሩት። ይሄ ምንም የፈጠረ ታሪክ ተዋወቅን አረባ መጣ። ሌላ አገባ የሚባል ወሬ ሰማ። ጠየቅኩት። ማለ